የእኛ ዋናው ጠላታችን ግን ድህነት ነው። ዋናው ጠላታችን ድህነት፣ የሚያፋጀን ድህነት ነው። ችግር ውስጥ የሚከተን ድህነት ነው። የተሰሩ መልካም ስራዎችን በአግባቡ ሰው እንዳ የሚያደርግ ድህነት ነው። ቤተሰብ በቤተሰብ ላይ የሚያስነሳው ድህነት ነው። ስለዚህ ከድህነት ቶሎ ፈጥነን በወጣን ቁጥር እነዚህን ነገሮች እያስተካከልን እንሄዳለን። ይሄ ደግሞ የሚፈጸመው የብልጽግና መንግስትና ፓርቲ ባዘጋጃቸው ፕሮግራም ውስጥ አቅፈን በፍጥነት ስራዎችን ስንሰራና በፈጠራ ደግሞ የተለያዩ ነገሮችን ስናከናውን የህዝባችንን ብልጽግና በቤተሰብ ደረጃ ስናረጋግጥ እነዚህ ነገሮች እየተፈቱ ይሄዳሉ። ሩቅ አይሆንም። ይሄ ከተማ አሁን ትልቅ ሆስፒታል ተሰርቶ ይሰራለታል። ሆስፒታሉ ብዙ ነገር ይዞ ይመጣል። ብዙ ነገር ራሱ ነው ይዞ የሚመጣ። ጸብጸብን ነው ይዘው የሚመጣው። ሰላም ሰላምን ነው ይዘው የሚመጣው። ልማት ደግሞ ልማትን ነው ይዘው የሚመጣው። ስለዚህ ህዝባችን አሁን ለሁለት ነገር ያለው ቁርጠኝነት በይፋ አሳይቷል። የመጀመሪያው ለሰላም ያለውን ቁርጠኝነት አሳይቷል። ሁለተኛው ለልማት ያለውን ቁርጠኝነት አሳይቷል። ልማትና ሰላም ደግሞ ሲተባበሩ የቤተሰብ ብልጽግና ያረጋግጣሉ። ይሄን ስራ ለመስራት ቀን ማታ 24 ሰዓት ሰባት ለመስራት ስራዎችን እናሳካለን በርቱኖ የምለው። ይሄ ዛሬ የተሰበሰበው ወይም ቃል የተገባው 300 ሚሊዮን ብር ቃል በገባ ነው መሰረት በፍጥነት ልጆቹን ሳናስቸግር የወረዳ አመራሮች ሳይለምኑ ሳይቸገሩ፣ ደጅ ሳይጠኑ ሁሉም ሰው በጊዜው ማስገባት መቻል አለበት። ፕሮጀክቱ አምስት ዓመት ነው የሚፈጀው። አምስት ዓመት ሙሉ መቆየት የለብንም። ፕሮጀክቱን ከቻልን በሶስት ዓመት ማጠናቀቅ አለብን። አምስት ዓመት ለምን ነው የምንጠብቀው? አምስት ዓመት ስንጠብቅ አምስት ዓመት ስንጠብቅ ሁለቱን ዓመት ብናድን በሶስት ዓመት ብንጨርስ በአምስት ዓመት ለወሊድ ሄደው የሚቸገሩ እናቶች ይቃለላል። የሚታመሙ ሰዎችን በማከም እናቃልላለን። ስለዚህ ይሄ ዛሬ ያደረግነውን አስተዋጽኦ ሁላችንም እየወረዳዎች፣ ዞኖች፣ በውጭ ሀገር የምትገኙ የአካባቢ ተወላጆችና ደጋፊዎች፣ አርሶ አደሮች፣ ሁሉም ያደረጋችሁ አስተዋጽኦ እጅግ በጣም ትልቅ ነው። እና በራሴ ስምና በክልል መንግስት ስም እጅግ ትልቅ ምስጋና አቀርባለሁ። የጀመርነውን እስቲ አንዴ ከኔ ጋር በሉ። የጀመርነውን የጀመርነውን ምን እናደርገዋለን? እንደጀመርነው እንደጀመርነው እንደጀመርነው ፈጣሪ ያክብርልኝ።